የሚሰጠው ሊኮን አንተ ደግሞ ከምን ላይ ነው የሚሰጠኝ? ከሚጋጭ ባይብል ላይ ነው የሚሰጠኝ። ያንስ ወንጌል ላይ እኮ ከምን ባይ ይጋጫል እኮ አልኩ እኮ መጻፉ ይጋጫል። እንዴት ልመነው? እንዴት ልቀበለው? የአምላክ ቃል ነው ብለህ ስትለኝ እንዴት ልቀበለው? መጀመሪያውኑ የሚጋጭ መጽሐፍ የአምላክ ነው ብዬ ስለማስባ ስለማስባ አላህ ምን አለ በቁርአን ላይ አፈላ የተደበሩን አልቁርአን ቁርአንን አያስተነትኑም እንዴ? ወለው ካነ ሚን ዐንዲ ጊይርላህ ከአላህ ውጭ ቢሆን ኖሮ ይህ ቁርአን ለወጀዱ ፊህ እኽቲላፈን ከቲራ በውስጡ ብዙ መጣረስን ያገኙበት ነበረ። መጽሐፍ ቅዱስስ አንተ ያዝከው ባይብል በውስጡ ከአንድ ሺህ በላይ ጥቅሶችን ልሰጥ እችላለሁ። እርስ በእርሱ ይጋጫል ሳይሆን፣ ይፋጫል፣ ይላተማል። ስለዚህ አምላክ ቃል አይደለም። ከዛ ላይ ጥቅስ ጠቅሰ ምንም አይነት ነገር ለእኔ ልሰብክልኝ አልችልም። ይቅርታል ሙስሊሞች ነን አትቀበልም አልቀበልም ሳይሆን አንተም እንደ አምላክ ቃል አድርገህ ልትቀበለው አትችልም። ለምሳሌ እሺ፣ አሁን በቃ ባይብል አይጋጭም ነው የምትለው? እስቲ ልስጥህ፣ በቃ አንድ ጥቅስ ልስጥህ። ይጋጫል አይጋጭም ባይብል እ ኦኬ በቃ አይ፣ ወገናችን ትንሽ ዞር ዞር ብሎ ይምጣና ሌላ ሰው አስገብሽኝ። ዩቶር የማያወራ ሰው አውርዱ። ከሮፍናን እና ከዩሱፍ ውጪ ዩቶር ላይ መጥቻለሁ። አሁን ሌላ ሰው አውርዱ። እሺ አዎ፣ ካደር አሁን አሁን እንደዛ ስል ሚውተን አነሳ። ዋሌኩም ሰላም ወረሕመቱላህ አልሐምዱሊላህ። እንዴት ናቸው? አማን ነው ደህና ነኝ አለው። ደህና ነኝ። አልሐምዱሊላሂ በጦርነት ነው የገባሁት። በዛው ማለት ነው አስር ደርሶብኝ በጦርነት ነው የገባሁት። ገስ ልኬ መግባት አልቻልኩም። አውራ ስለ ህኩም ቢያልከኝ ቅድም ሳዋራ ሳዋራ ሰላት ኢልመናፊ የተባለ አላ ይስጠን ለሁላችንም፣ አንተ ብቻ ለሁላችንም አላ ያድለን። አላ ደግሞ የሂዳያ ሰበብ መሆን ማለት የትልቁ ነው ነቢ ስ ስለም ድዋም ነበር አላሁ ህዲና ወህዲ ቢና ወጃአልና ሰበበ ሊመን ይህተዳ። እንግዲህ የአንድ ደረጃ ላይ እንግዲህ አላ ያብቃቃ ወደፊትን በሀያት በኢማን አላ ያቆይ እና መልክት አለ ኛ ምንድን ነው አንዳንድ ልጆች የኛ ሙስሊሞች ሆኖ አንዳንድ ሚዲያ ላይ ገቡና ያልተገባ ቃላት ነቢዩን ያሰድባሉ። እነዛን ለሚገቡ ልጆች አንድ ፍሳጼ እንድሰጥልኝ ሁለት አንድ ሲያስቸግር የነበረ ልጅ ነበር። በጣም ጠዋትን መቼደስ ሲከራከር የነበረው ልጅ ማለት ነው። በጣም እንትን እያለ የሚጠይቀው ለመረዳት አይደለም። የሚጠይቀው ደግሞ ትኩረት የሆነ ከተናገር ከሆ ነቢዩን ይሳደባል። ነቢዩን ሊሳደብ ሞክሮ ሁላ አስወጥተዋል። ታስታውሳለህ? የሆነ ሰዓት ላይ በሆነ ሁለት ቦታ ገብቷል። አንዱ ትላንት ያስበሩካት ልጅ ነበረች፣ ከእሷ ጋር ነበረች ማነው? ረሳሁት ልጁ ደስ የሚል ልጅ ነው። ሙስሊም አይደለም። በሱ ቤት የተወያያችሁ ገብተህ ወጥተሃል። ዘጠኝ ሰዓት ላይ አስቀጥራቸው ወጥተሃል። አስታወስክ ቅድም? አዎ፣ እዛ ውስጥ የነበረው ልጅ ወላሂ የሚጠይቀው ጥያቄ ሁሌም አንድ አይነት ጥያቄ ነው። በሄደበት ቤት ሁሉ የሚጠይቀው ልጅ ልብ በለው። የሆነ ዞሮ ጀርባውን እንትን ብሎ እንትን የለበሰ ልጅ ጧት ሲከራከር ነው። ስለዚህ አሁን እንደዛ ሰዎች ላይ ታይም መፍጀት አያስፈልግም እንደዛ አይነት ሰው ላይ ሀቅን ለሚቀበል ሀቅን ሊረዳ ሰድሩን አላህ የከፈተለ ሰው እንጂ እኔ ባይገባ ደስ ይለኛል ለዚህ አይነት ሰው ነው። እና በተለይ እነዛ ሙስሊሞች የኛዎቹ ግን በነዛ እንት ላይ አይጉ ፕሊስ። በጣም ወላሂ ምዘልፉት ቃላት ምሳደቡት ቃላት ጸያፍ ቃላት ነበር ምሳደቡት። ስለዚህ እነዛ መልክት እንድታስተላልፍን ይፈልጋለሁና እና በጣም ማሻአላህ እንግዲ፣ አላህ እንግዲ ደረጃን ከፍ ያርጋ።

እንግዲህ ሙስሊም ወንድም እናቶች ያው ስድብ ያለበት ቦታ አትሂዱ ነው። ትክክል ነው። መመለስ የማትችሉ ከሆነ አትግቡ። ሁሌ የምንለው ነገር ነው፣ መልዕክት ነው። በቃ የማትችሉ ከሆነ ያው ለኛ ተውት እኮ ነው የምንላችሁ። አለን፣ በቃ እኛ ኃላፊነት ብለን ተቀምጠናል። ስለዚህ እኛ አለን፣ በቃ እኛ እንመልሳለን። ጥያቄ ያላቸው ይምጡ፣ እኛ እንመልስላቸዋለን። እናንተ ያው እጃችሁን እንትን አትብሉ እዚህ ውስጥ እና አይቅርባችሁም የመጀመሪያው ነገር እውቀት ስለሆነ እውቀት ይቀድማል። እኛም ሙሉ እውቀት አለን እያለን አይደለም በነገራችን ላይ ግን ቢያንስ አላህ ያሳወቀንን ብቻ ያው እንናገራለን ማለት ነው። ኒይስ ጀዛከላህ ኸይር ወንድማችን አላህ አካውንቴን ግቡና በዛኛው አካውንት ስለመጀመር ከዚህ በኋላ እዛ አካውንቴ ላይ ገብታችሁ

ሰላም ይብራህ፣ እንዴት ናቸው? ሁሉ ሰላም ብያለሁ። አባስ 116 ሰው ሰላም ብያለው። አለን አለን፣ ፕሮግራሙ እሰማለሁ። ኔታች እየሆንኩኝ ገብቻ፣ አንተ ቤት ብዙ አላውቅም፣ ግን ያው አዳምጣለሁ ያለው ነገር ደስ ይላል።